ኮሜዲያን ወንደሰን አውራሪስ ከዚህ ዓለም በሞት መለየቱ ተሰምቷል። በጣም በሚያሳዝን ሁኔታ እንግዲህ የእሱን ህይወት የቀጠፈው ጠዋት ታይቶ ማታ ያጣነው በምን ምክንያት ነው እየተባለ እንግዲህ በስፋት እየተነገረ ይገኛል። ታዲያ ይሄ አስቸጋሪና ዝምተኛው ገዳይ የሚባለው የልብ ህመም በሽታ ምንድን ነው የሚለውን በስፋት ለጥንቃቄ ይረዳን ዘንድ ወደ እናንተ ይዤላችሁ መጥቻለሁ። እንግዲህ ኮሜዲያን ወንደሰን አውራሪስ በህይወት ዘመኑ ያልሰራው ስራ ያልሞከረው ስራ እንደሌለ ይናገር ነበር። ከዚህ በፊት ለነደረጀና ሀብቴም ጭምር እንደዚሁ የተለያዩ ቀልዶችን ሰጥቷል። በየትምህርት ቤቱ እየዞረም ለልጆች ፕሮግራምን አቅርቧል። ትውልድና እድገቱ እንግዲህ እዚሁ አዲስ አበባ ነው። በልጅነቱ ከጓደኞቹ ይልቅ ቀልደኛና ተጫዋች እንደነበርም ይናገራል። ባለትዳርና የአንዲት ሴት ልጅ አባትም እንደሆነ ይታወቃል። በተለይ እንግዲህ በቅርቡ በኮሜዲ ስራዎች ላይ እየተሳተፈ አይገኝም። ይሄ ደግሞ እንግዲህ ከስፖንሰርሺፕና ከፕሮዲውሰሮች አለመኖር ጋር ተያይዞ እንደሆነ ገልጿል። የተለያዩ የበጎ አድራጎት ዝግጅቶች ላይ የሚገኝ የሚሳተፍ ብዙዎችን የሚያበረታታ ሰው እንደሆነ እንግዲህ ይታወቃልና፣ በቅርቡም ወደ ድሬዳዋ ለመሄድ ትኬት ቆርጦ እንደነበር ጭምር ይታወቃል። ይሄ በጣም ልብ የሚነካ ነገር ነው። እንግዲህ ልቤን አመመኝ ብሎ ነው ድንገት ወደ ሕክምና ቦታ ያመራው። ይሁንና ወደሚወዳት ቤቱና ልጁ መመለስ አልቻለም። በድንገት እንደወጣ ሊቀር ችሏል ማለት ነው። ብዙ ወዳጆችና ቤተሰቦች በከፍተኛ ሐዘን ውስጥ ገብተዋል። ከሁሉ በላይ ደግሞ እንዳይኑ ብሌን የሚሳሳላት በየሄደበት ሁሉ ስሟን የሚያነሳው ውድ ልጁን በዚህ አይነት ሁኔታ ሲለያት በጣም ልብ የሚሰብር ነገር ነው። ምንም ማድረግ አይቻልም። ሕይወት እንደዚህ ናት። በድንገት ልንጠራም እንችላለን። ቀሪው ሊሆን የሚችለው እንግዲህ ሰርተን ያለፍነው ነገር ብቻ ነው ማለት ነው። ለመሆኑ ብዙዎችን ቀደም ብዬ እንዳልኳችሁ በድንገት ሕይወታቸውን የሚያሳጣው የልብ ህመም መንስኤው ምልክቶቹና እንዴትስ መከላከል እንችላለን የሚለውን ደግሞ ወደ እናንተ ላድርስ። የልብ ድካም ማለት ልብ ሙሉ በሙሉ ስራዋን ማቆም ሳይሆን በጤነኛ መንገድ ተግባሯን ማከናወን አለመቻል ማለት ነው። ልብ ስትደክም የሚስተዋሉ ምልክቶች አሉ። የትንፋሽ መቆራረጥ፣ ማታ ከተኙ በኋላ በአየር ማጠር ምክንያት ከእንቅልፍ መነሳትና ነፋስን ፍለጋ ወደ መስኮት መሄድ፣ መስኮት መክፈት፣ የድካም ስሜት፣ የእግር ማበጥ ሳል በተለይ ማታ ማታ አንዳንድ ጊዜ ሲያስለን ደም የቀላቀለ አክታ መኖር፣ የልብ ትርታችን ከፍ ማለትና በስርዓት መምታት አለመቻል፣ ስራ ስንሰራ ቶሎ መድከም፣ ፈሳሽ በሰውነታችን ውስጥ ስለሚከማች የሰውነት ክብደት መጨመር፣ ሆድ መነፋት፣ የምግብ ፍላጎት መቀነስ፣ የልባችን ትርታ ለሰው መታወቅ፣ በደንብ ይመታል ማለት ነው። ልባችን በልብና የግራ በኩል ደረትና ትከሻ ላይ የህመም ስሜት መሰማት የልብ ድካም ሊሆን ይችላል ማለት ነው። እነዚህ ምልክቶች ካሉ የልብ ድካም ምክንያቶቹ ምንድናቸው? ካለን ደግሞ አንዱ የልብ ደም ቧንቧ መጥበብ ሊሆን ይችላል። ይሄ በረጅም ጊዜ ውስጥ ስብ በደም ስር ውስጥ እየተከማቸ ሲሄድ የልብ የደም ቧንቧ እየጠበበ ይሄዳል። የስብ ክምችቱ የደም ቧንቧውን ድንገት ሊዘጋ ስለሚችል፣ በዚህ ጊዜ ድንገት ሰዎችን ለሞት ሊዳርግ ይችላል ማለት ነው። በተጨማሪም የረጋው ደም ቧንቧውን በመዝጋት ድንገተኛ የልብ ድካም ሊያደርስ ይችላል። ሌላው የደም ግፊት ነው እንደ ምክንያት የሚጠቀሰው። የደም ግፊት ካለብን ልባችን የደም ቧንቧ ግፊት በመጨመር ለሰውነታችን ደም ለመርጨት ትልቅ ስራ መስራት ይጠበቅበታል። ከጊዜ በኋላ የልብ ጡንቻ በመወፈር በሂደት የልብ ግራ ክፍል እንዲሰፋ በማድረግ ልባችን ተግባሯን እንዳታከናውን ያደርጋታል ማለት ነው። ሌላው የልብ በር ችግር ነው። የልብ በር በመዝጋትና መክፈት ደም ልባችን ውስጥ በመሄድ ለሌላው አካላችን ለማሰራጨት ያገለግላል። በመሆኑም የልብ በር ሲጎዳ ልብ ተግባሩን እንዳያከናውን በማድረግ በሂደት የልብ ድካምን ያስከትላል ማለት ነው። እንደዚሁም የልብ ጡንቻ ችግርም ካለብን ለልብ ድካም እንጋለጣለን። እንግዲህ የልብ ጡንቻ በተለያዩ ኢንፌክሽኖች አልኮል አብዝቶ በመጠጣትና የተለያዩ መድኃኒቶችን በመውሰድ ሊታመም ይችላል። የጡንቻው አፈጣጠር አንዳንድ ሰዎች ለችግር ከተጋለጡ በቀላሉ እንዲጎዳ ይዳርጋል ማለት ነው። ሌላኛው በአፈጣጠር የልብ አካላት ትክክል አለመሆን ነው። ይሄ ከተፈጥሮ ጋር ተያይዞ የልብ አካላት አፈጣጠር ማለት እንግዲህ የልብ በር፣ የደም ቧንቧ እና ሌሎችም በአፈጣጠር ትክክል አለመሆን ልብ ስራዋን እንዳትፈጽም ያደርጋታል ማለት ነው። እንደዚሁም ሌሎች የሚጠቀሱ በሽታዎች አሉ። ለዚህ ለልብ ድካም መንስኤ የሚሆኑ ማለት ነው። እንደ የስኳር በሽታ፣ የታይሮይድ እጢን የሚያመርቱ ሆርሞኖች ብዛት፣ የረጋ ደም ከደም ቧንቧ ወደ ሳንባ የሚሄደውን በመዝጋትና የደም ማነስ ለልብ ድካም ከሚያጋልጡ ምልክቶች ይጠቀሳሉ። የልብ ጤንነትን ለመጠበቅ የሚያስችሉን መፍትሄዎች ደግሞ ምንድናቸው? የሚለውን እንመልከት። አንዱ ሲጋራ አለማጨስ ነው። እንደዚሁም የአካል እንቅስቃሴ ማድረግ በተለይ በፍጥነት መራመድ፣ ዋና፣ ሩጫና ሌሎችንም በየቀኑ ለ30 ደቂቃና ቢያንስ በሳምንት 3 ቀን ማድረግ ይኖርብናል። ነገር ግን ወደ ደረት አካባቢና በግራ ትከሻችን ላይ ጠንከር ያለ የህመም ስሜት ከተሰማን ማቆም አለብን። እንደዚሁም ቁመታችንና ክብደታችን ካልተመጣጠነ በተገቢው መልኩ ለማመጣጠን ክብደትን መቀነስ ይኖርብናል ማለት ነው። ሌላው አትክልትና ፍራፍሬን ማዘውተር ይኖርብናል። የምንጠቀመውን የጨው መጠን መቀነስ፣ ጥሬ ስጋ፣ ጮማ፣ እንቁላልና ቅቤን በሚገባ መቀነስ ይኖርብናል። የደም ግፊትና ስኳር በሽታ ካለብን በመከታተል መቆጣጠር መቻል አለብን ማለት ነው። የልብ ድካም ዓለም ላይ በመሪነት ደረጃ ያለ ገዳይ በሽታ ሲሆን በዓመት 18 ሚሊዮን የሚጠጉ ሰዎች በዚሁ ህመም ህይወታቸውን ያጣሉ። ስለዚህ ይሄ አስከፊ የሆነ በሽታ ነው። እንግዲህ ወንድማችንንም ለሞት የዳረገውና ባካችሁ ከዚህ አስከፊ ድንገተኛ ገዳይ በሽታ ራሳችሁን በተቻለ መጠን ጠብቁ ለማለት ነው ለወንድማችን ፈጣሪ ነፍሱን በጸደገነት ያኖርልን ለወዳጅ ዘመዶቹ እንደዚሁ መጽናናትን ይስጥልን ለማለት እወዳለሁኝ የተከበራችሁ አድማጅ ተመልካቾቼ ቻናሉን ሰብስክራይብ በማድረግ ወዳጅ ቤተሰብ ይሆኑ ላለው እንደዚሁም ቪዲዮውን ላይክ እና ሼር አድርጉ መልካም ቆይታ